በየካ ክፍለ ከተማ ወይዘሪት ኢሬቻ የቁንጅና ውድድርና የፋሽን ትርኢት ተካሂዷል። ኢሬቻ ለሀገር ማንሰራራት በሚል መሪ ሀሳብ በተሰናዳው ወይዘሪት ኢሬቻ የቁንጅና ውድድርና የፋሽን ትርኢት ልዩ ልዩ የኪነ ጥበብ ስራዎች ቀርበዋል። ጁሊያና በረከት፣ የትሞወርቅ ገናና፣ ናርዶስ ሀይላብ የወይዘሪት ኢሬቻ የቁንጅና ውድድር አሸናፊዎች ሆነዋል። አንደኛ ነው የወጣሁት። በጣም ደስ ብሎኛል። ስለ ኢሬቻ ሶሻል ሚዲያ በሁሉም ለማስታወቅ በጣም ዝግጁ ነኝ። በልብስ ኒቲንግ ሁለተኛ ነው የወጣሁት። ኢሬቻ የወንድማማችነት የሰላም በዓል እንደሆነ በተለያዩ ሚዲያዎችም ሆነ በተለያዩ የስልክ ድረገጾች ላይ ለማስታወቅ ዝግጁ ነኝ። ሶስተኛው መውጣቴ እርግጠኛ አይደለም እስካሁን በጣም ደስ ይላል። ኢሬቻ በኦሮሞ የማመስገኛ በዓል ነው። የተለያዩ የሬቻ ልብሶችን ባህሎችን የሚገልጹ ልብሶችን በማስተዋወቅ ሀገሬንም የሬቻ ባህልን ማስተዋወቅ ፈልጋለሁ። ኢሬቻን የመሰሉ ኢትዮጵያዊ እሴትና ባህሎች በኪነ ጥበብ ታግዘው ዓለም አቀፍ ተጽዕኖ ፈጣሪነታቸው ከፍ እንዲልና አይረሴ ሆነው ከትውልድ ትውልድ እንዲተላለፉ ታዳጊዎች ላይ በትኩረት እየተሰራ ስለመሆኑ የአዲስ አበባ ባህልና ኪነ ጥበብ ቢሮ ኃላፊ ዶክተር ሂሩት ካሳው ተናግረዋል። ኢሬቻ ዜማ ላይ ሆነን ኢሬቻን በኪነ ጥበብ ስንገልጥ የኢሬቻን እሴት የአብሮነት፣ የትብብር፣ የምስጋና፣ የፍቅርና የሰላም እሴት መኖሩን ተረድተን ይህንን እሴት ደግሞ ጠብቀን ለልጆቻችን ለማህበረሰብ ማስተማር ብቻ ሳይሆን እኛም ስናከብር እሴቱን ጠብቀን ማክበር። መሰል የኪነ ጥበብ ዝግጅቶች የእርስ በርስ ትስስርና አብሮነትን ለማሳደግ እንዲሁም የቱሪዝም አማራጭን ከፍ ለማድረግ የጎላ አስተዋጽኦ እንዳላቸው የተናገሩት ደግሞ የካ ክፍለ ከተማዋና ስራ አስፈጻሚ አቶ ፍጹም ሀይሌ ናቸው። ወደ ከተማችን ለሚመጡ ነዋሪዎችና የውጭ ዜጎች የበለጠ ለማስተዋወቅ የኮሪደር ልማቱን ለማስተዋወቅ ባህላችን ለማስተዋወቅ አልባሳታችን ለማስተዋወቅና ከበዓል እሴቱ ባሻገር ደግሞ በተጨማሪ የኢኮኖሚ እድገታችን ላይ ተጽዕኖ እንዲያመጣ በማሰብ የተሰራ መድረክ ነው። የፋሽን ትርኢትና የቁንጅና ውድድር አሸናፊዎች የተለያዩ ሽልማቶች ተበርክቶላቸዋል።